ሁሌም አዳዲስ ነገር ዛሬም የምትመለከቱትን መጅሊስ አስራ ሁለት ካሬ ወደ ቤታቸው አስገብተን ፈርሸንላቸዋል ሰይድ አረቢያ መጅሊስ መለያችን ጥራታችን ነው ይላል ስለዚህ እዘዙን ባሉበት ቦታ እናደርሳለን መጅሊስ ብቻ አይደለም ፈርኒቸሮችን አልጋ በሜትር ከአምሳ በሜትር ከሀያ ከሰማንያ ከነፍራሻቸው ቦንድል ፍራሾችንም አዘጋጅተናል። ሰይድ አረቢያ መጅሊስ አድራሻችን ሰሜሸዋ ደራ አደሬ ከተማ። ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነታችሁን እንድገልጹልን በአክብሮት እንጠይቃለን። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሰይድ አረቢያ መጅሊስ ዩቱብ ቻናል ተከታታይ ውድ ተመልካቾቼ እንዴት ናችሁ? ባላችሁበት ያለ ሰላምታ አዝነክ እናንተ ጋ ይሁን። በሌላ እምነትም ሆናችሁ የምትከታተሉ ወንድሞች፣ እህቶች እንዴት ናችሁ? አላህ ስብን ተላ ሰላማችሁን ያብዛ እያል እንግዲህ ዛሬ እንግዲህ በጣም የሚያምር አስራ ሁለት ካሬ መጅሊስንና የምትመለከቱትን ፈርኒቸሮችን ፈርኒቸሮች ስናዘጋጅ እንግዲህ አልጋዎችንም አብረን እያዘጋጀን ያለ ነው። አልጋዎችን ስናዘጋጅ ፍራሾች ቦንድር ፍራሾችንና ስፖንጅ ፍራሾችን ስታንዳርዳቸውን የጠበቁ ፍራሾችን አብረን እያዘጋጀን ነው። ስለዚህ በጣም የሚያምር አልጋና ፈርኒቸር ነው። እንግዲህ ዛሬ ይህንን የእህታችንን መጅሊስ እንግዲህ ወደ ቤቷ አስገብተንላታል። ሙፋጃ ነው፣ ለቤተሰቦቿ ነው ሙፋጃ ያደረገችው፣ ለአባት ለእናቷ ማለት ነው። አላህ ስብሐናሁ ወተዓላ ሰደቃዋን ሰደቀተል ጃሪያ እንዳደረግላትም ደግሞ ዱዋ አድርጉላት። ዛሬ እንግዲህ በጣም በሚያምር ሁኔታ ቤታቸውን ፎ አድርገናል። ይሄ መጅሊስ አስራ ሁለት ካሬ ነው። ስለዚህ በጣም ነው የሚያምረው። በሚያምር ልብስም ነው ደግሞ የተሰራላቸው ማሻላህ። በሃያ አምስት ቴክኒስ ነው የተሰራው። በጣም ነው የሚያምረው። ስለዚህ ቤታቸው ውስጥ ምን ይመስላል የሚለውን እንግዲህ አብረን እናያለን። ቻናሉን ደግሞ እስከ መጨረሻ ድረስ አይታችሁ ላይክ፣ ሼር ሀሳባችሁን ደግሞ ኮመንት ላይ ጻፍልን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤት ዕቃ አጠቃላይ የቤት ዕቃዎችን ለምትፈልጉ እህት ወንድሞች ደግሞ ሼር ሼር በማድረግ እንግዲህ ሁሌ የምንሰራቸው ስራዎች እንዲደርሷቸው ያደርጉ ሰይድ አረብያ መጅሊስ እንግዲህ ባለፉት ሶስት አመታት ለውድ ደንበኞቻችን እንግዲህ ሙሉ ለሙሉ የቤት ዕቃን በሚያምር ሁኔታ ልክ እንደ ቤታቸው ስታይል እያዘጋጀን ቆይተናል። ስለዚህ ማዘጋጀት ብቻ አይደለም። እንግዲህ ሰይድ አረቢያ መጅሊስ ለየት የሚያደርገው ጥራት ያለውን ቦንድድ ከጅቡቲ በማስመጣት ጨርቆችን ከቱርክ ምንጣፎችን ከዱባይና ከቱርክ በማስመጣት ጥራታቸውን የጠበቁ እቃዎችን ለውድ ደንበኞች እያቀረበ ነው ያለው። ስለዚህ ማቅረብ ብቻ አይደለም፣ እስከ ቤታቸው ድረስ ይዞ ሂዶ ፈርሾ በቤታቸው ዲዛይን ቤታቸው ባለስንት ቴክኒስ ቢሰራ ከቤታቸው ጋር ይሄዳል የሚለውን ነገር እንደ ባለሙያ እንግዲህ ኤደን አይተን በሚያምር ሁኔታ በቤታቸው ስታይል ከቤታቸው ጋር የሚሄደውን ስራዎች ነው እየሰራን ያለ ነው ማለት ነው። እንግዲህ ምስክሮቻችን ደንበኞቻችን ናቸው። በጣም ብዙ ደንበኞቻችን እንግዲህ ከሀገር ውጭ ሆነው፣ እንደዚሁም ደግሞ በከተማችን ላይ ያሉ በደራና አካባቢ ላይ ያሉ ማህበረሰቦች እንግዲህ በጣም በሚያምር ሁኔታ የሰይድ አረቢያ መጅሊስን ምርቶች እየተጠቀሙበት ነው። እነሱም ደግሞ እንግዲህ ምስክሩን እየወጡልን ነው ያሉት። ጥሩ ነገር መስራት ለራስ ነው። ስለዚህ ጥሩ ነገር ሰርተን ደንበኞችን ማስደሰት አለብን፣ ነው የሰይድ አረቢያ መጅሊስ አላማ ማለት ነው። በሩቅ የምናየውን በሰው ሀገር የምናየውን ምርቶችን ነው ሀገራችን ላይ እያስደረስ ነው ማለት ነው። ስለዚህ ውድ ተመልካቾች አረቢያ መጅሊስ ስታንዳርዱን የጠበቀ ከፈለጋችሁ ምርጫችሁን አስተካክሉ። ስክሪኑ ላይ ባሉት ስልኮች ደውሉልን። በሁሉም ሶሻል ሚዲያ ታገኙናላችሁ። ዛሬ እንግዲህ አደሬ ከተማ እንጦጦ በር ጉሊት አካባቢ ላይ ነው እንግዲህ የእህታችንን ስጦታ ለቤተሰቦቻ እያስረከብን ያለ ነው። ስለዚህ በጣም ነው የሚያምረው። ስለዚህ እስኪ እናንተስ ሀሳብ አስተያየታችሁን ኮመንት ላይ ጣብ አድርጉልን ምክንያቱም የእናንተ ሀሳብ አስተያየት ለእኛ ይጠቅመናል። ምክንያቱም ማሻሻል ካለብን የምናሸሽለውን፣ መጨመር ያለብን የምንጨምረውን። እናንተም እንዲህ እንዲብላችሁ ብላችሁ ሀሳባችሁን ኮሜንት ላይ ብጽፉልን የእኛ ማጠናከሪያ ስለሆነ እንሻላ ሐሳባችሁን ግለጹልን፣ ይላል ሰይድ አረቢያ መጅሊስ። ማዘዝ ከፈለጋችሁ እስክሪኑ ላይ ባሉ ባለው ስልክ ደውሉ። በሁሉም ሶሻል ሚዲያ ታገኙናላችሁ። በዋትሳፕ በኢሞ በቴሌግራም በዩቱብ ቻናላችን ማግኘት ትችላላችሁ። ስለዚህ ቻናሉን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ለመላው ዓለም እንዲጠረስ ማድረግ ነው የእናንተ ድርሻ ማለት ነው። እንሻአላ። ስለዚህ እንግዲህ እንደምትመለከቱት ነው መፈራረሽ ላይ ነው ያለ ነው። በጣም ነው የሚያምረው ትልቅ ቤት ነው። ቤቱም ማሻላ እንግዲህ ቤትን ቤት ከሚያደርጉት እንግዲህ አንዱ መጅሊስ ነው። ዘመን የማይቀይረው ነው መጅሊስ አረቢያ እንግዲህ ስታንዳርዱን እየጠበቀ መጅሊስ ካስገባችሁ እርሜልክ ጨርቆችን በዘመናዊ ልብስ ቆይታችሁ መቀየር ነው እንጂ በወንድዱ አበደን ይላል። እንግዲህ ስለዚህ እናንተም ከማዘዛችሁ በፊት ስራዎቻችንን ወደ ኋላ መለስ እያላችሁ ባለፉት ሶስት ዓመታት የተሰሩ ስራዎች በዚሁ ቻናል ላይ ተለቀዋል። ወደ ኋላ መለስ እያላችሁ የውድ ደንበኞችን ሀሳብ አስተያየት በመመልከት ስራዎቻችንን ማዘዝ ትችላላችሁ ማለት ነው። በደራ ብቻ አይደለም፣ በኦሮሚያ ክልል ላይም እስከ ጅማ አጋሮ፣ እንደዚሁም ደግሞ ሀረር እስከ አርሲ ድረስ፣ ሻሸመኔ እስከ ዙዋይ እንደዚሁም ደግሞ ወደ ወሎ ከሚሴ ደሴ ኮምቦልቻ፣ ወደዛም እየላክንን ያለ ነው። ስለዚህ እናንተ ባላችሁበት ሆናችሁ ይህን ቪዲዮ እያያችሁ ማዘዝ ብቻ ነው ከእናንተ የሚጠበቀው። እዘዙን፣ እኛ በታማኝነት ስራዎቻችንን በአግባቡ እስከ ምትፈልጉት ቦታ በራሳችን ትራንስፖርት እናደርሳለን ማለት ነው። ስለዚህ ሰይድ አረቢያ መጅሊስ ለየት የሚያደርገው ከሁሉም የመጀመሪያ ስራው ቤቱን ቀርቦ በማየት ባለ ሀያ ነው ሀያ አምስት ነው ወይስ ሰላሳ ወይስ ባለ አስራ ስድስት ነው ለዚህ ቤት የሚመጥ ነው ከቤቱ ጋር እንዴት ነው የሚሄደው የሚለውን እንግዲህ እንደ ሙያ ወስደን ነው እኛ ስራዎች ነው የምንሰራው፣ ማለት ነው። ምክንያቱም የሰው ልጅ እንግዲህ ገንዘብ የሚያወጣው ቤቱ እንዲያምርለት ስለሆነ የእኛም ዓላማ የደንበኞችን ፍላጎት ማሟላት ስለሆነ እኛም ሰይድ አረቢያ መጅሊስ ጠንካራ ባለሙያዎችን የወደፊት ተስፋ ያሆን ወጣት ልጆችን በስራችን እያሰማራን እንግዲህ በፈርኒቸር ስራውም በመጅሊስ ስራውም ውድ ዘመኞችን እያገለገለ እንገኛለን ማለት ነው። ብዙዎቻችሁ ተጠቅማችሁበታል፣ ሀሳባችሁንም አጉርፋችሁ ብናል። ስለዚህ ሁሌ ምርጫችሁን ሰይድ አረቢያ መጅሊስ ካደረጋችሁ እናንተ ከምንታስቡት በላይ እኛ አገልግሎትን እንሰጣችኋለን ማለት ነው። ቤት ከሰራችሁ እኛ ደግሞ አለን። ለቤታችሁ ውበት በሰይድ አረቢያ መጅሊስ እና ፈርኒቸር እናስበዋለንና እናንተ ጎራ እያላችሁ እንዲሁም ደግሞ ቤተሰብ እየላካችሁ እንዲሁም ደግሞ ወደኋላ መለስ እያላችሁ በዚህ ቻናል ላይ መጎብኘት ትችላላችሁ። በኢሞና ዋሳብ ቴሌግራም ላይ እየገባችሁ ማየት ብቻ ነው ከእናንተ የሚጠበቀው። ስለዚህ ሰይድ አረቢያ መጅሊስ ሁሌም ደረጃውን የጠበቀ አረቢያ መጅሊሶችን ለውድ ደንበኞች እያዘጋጀ እንገኛለን። ስለዚህ እናንተስ አረቢያ መጅሊስ ነው ወይስ ፈርኒቸር ወይንስ የመሬት ምንጣፎች? የመሬት ምንጣፎች በካሬ የሚሸጡ እንደዚሁም ደግሞ ተጣጣፊ አራት በሁለት ሶስት በሁለት የሚባሉ ተጣጣፊ ምንጣፎች፣ ወለሎች ሁሉንም እቃዎችን አንድ ቦታ አዘጋጅተናልና እናንተ ጎራ እያላችሁ ምርቶቻችንን መጎኘት ነው ከእናንተ የሚጠበቀው ማለት ነው። ዋው ማሻአላህ በጣም የሚያምረው እንግዲህ እንደምትመለከቱት ነው። በጣም የሚያስደስት ስራ ነው የሰራ ነው። ማሻአላህ በጣም ነው የሚያስደስተን እኛ ራሱ ምክንያቱም ሰርተን ከቤቱ ጋር እንዲህ በሚያምር ሁኔታ። ይሄ አሁን ምንጣፍ አልተደረገለትም። ምንጣፍ ገና ይገባለታል። የራሱ በራሱ ማች ማለት ነው። ምንጣፍ ይገባለታል። ማሻአላ ስለዚህ ምንጣፉ ደግሞ አብሮ ሲነጠፍ የበለጠ የበለጠ በጣም በጣም ፏህ እንደሚል አንጠራጠርም። እናንተም ውድ ተመልካቾች ታዩታላችሁ። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ሀሳባችሁን ኮመንት ላይ በመጻፍ ሁሌም ሰይድ አረቢያ መጅሊስን ምርጫቸው አድርጉ። ባሉበት ቦታ እናደርሳለን፣ በራሳችን ትራንስፖርት ማለት ነው። ስለዚህ ውድ ተመልካቾች እናቶች ሲደሰቱ አባቶች ሲደሰቱም ከማየት የበለጠ ምንም የሚያስደስት ስራ የለም። ሰይድ አረቢያ መጅሊስ አድራሻችን ሰሜን ሸዋ ደራ አደሬ ከተማ ላይ የመጅሊስ እና የፈርኒቸር ስራዎችን እየሰራ እንገኛለን። በቀጣይ ቪዲዮም ደግሞ ይሄንን መጅሊስ እንደዚሁም ደግሞ ከነ አልጋቸው ይሄ የምታዩት አልጋና መጅሊሱን አንድ ላይ ወደ ቤታቸው እናስገባለን። እሱንም ቪዲዮ ይዘንላችሁን ቀርባለን። እናንተ አብራችሁን ስለቆያችሁ ከልብ ከልብ እናመሰግናለን። ሀሳብ አስተያየታችሁን ኮመንት ላይ ጻፉልን። ውሎ አዳራችሁን ላይ ይባርክላችሁ። ሰላሙ አሌይኩም ወራህመቱላይ በረካቱ።